ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ይህን እድገት በተገለጠ አይን ማየት ካልቻል፣ መጠበቅ ካልቻል፣ መደገፍ ካልቻል አደገኛ ጣጣና መከራ ሊያመጣብን ይችላል። ጥቂት ኢንዲኬተርስ ብቻ ላንሳ። ብዙ ሰው የማያስተውለው ግን ሚራክል ተብሎ የሚወሰደው ነው። አንዳንድ ኢንዲኬተር ላንሳ። በነገራችን ላይ በዚህ ዓመት ዓመቱን ስንጀምር የኢትዮጵያ የማንሰራራት ዓመት ነው ብዬ ነበር። ዘንድሮ ከፍተኛ የማንሰራራት ዓመት ነው። ዘንድሮን አራት አምስት አስር ዓመት ከደገመች ኢትዮጵያ አበቃ፣ መከራው አበቃ። ዘንድሮ መደጋገም ግን የጋራ ራዕይ፣ የጋራ ጥረት፣ የጋራ ስራ መሆን አለበት። ዘንድሮ ምንድን ነው የተለየው? ነገር እንዲህ በኩራት በእምነት የምትናገርለት እንጠብቀው፣ እናስፋው የምትለው የሚል ጥያቄ ማንኛውም ጤነኛ ሰው ያነሳ ይችላል። ዘንድሮን ለመረዳት ኤክስፖርትን ብቻ እንመልከት። ኤክስፖርት ማለት ኢትዮጵያ አምርታ ለውጭ ገበያ አውላ ከውጭ ዶላር የምታገኝበት መስክ ማለት ነው። ከ1984 83 አይደለም 84 እስከ 98 ያለው 15 ዓመት 84 85 እያልሽ ቆጥረሽ 98 ስጨምር 15 ዓመት ነው። ከ84 እስከ 98 ባለው 15 ዓመት ውስጥ ኢትዮጵያ ለውጭ ገበያ ኤክስፖርት አድርጋ ያገኘችው ሀብት 7.5 ቢሊዮን ዶላር ነው። የአንድ ዓመት አይደለም፣ የ15 ዓመት 7.5 ቢሊዮን ዶላር በ15 ዓመት ነው ያወጣቸው። መቼ ከ84 98፣ ይሄ ዘመን ብዙ ጉዳይ የነበረበት ዘመን ነው። የኢትዮ የኤርትራ ጦርነት 90 የነበረበት፣ የ97 ምርጫ የነበረበት፣ ብዙ ሰው የሚያወራለት ኢንሲደንት የነበረበት ዘመን ነው። እሱን ጨምሮ ነው የማወራው ከ84 እስከ 98 ባለው ጊዜ ውስጥ ኢትዮጵያ ለውጭ ገበያ አቅርባ ያገኘችው የዶላር መጠን 7.5 ቢሊዮን ዶላር ነው። ዘንድሮ በአንድ ዓመት 8 ቢሊዮን በላይ ዶላር ገደማ ከኤክስፖርት ታገኛለች። በአንድ ዓመት 8 ቢሊዮን በላይ ዶላር የምታገኝ ሀገር 15 ዓመት ሙሉ ምን ትሰራ ነበር ብሎ መጠየቅ ያስፈልጋል። አእምሮ ያስፈልጋል ለዚህ ማስተዋል ያስፈልጋል። በተገለጠ ልቦና ማየት ያስፈልጋል። ያ 15 ዓመት እንደዚህ አይነት ተአምር ሰርተንበት ቢሆን ኖሮ ዛሬ የትን ሆን ነበር ብሎ በቁጭት መንፈስ ተምሮ መለወጥን ይጠይቃል። 15 ዓመት 7.5 ቢሊዮን ዶላር ኤክስፖርት ያደረገች ሀገር በአንድ ዓመት 8 ቢሊዮን በላይ ዶላር ገደማ ኤክስፖርት አድርጋለች። ከምንድን ነው ያገኘችው? ይሄንን መስክ ሚለውን ደግሞ እንመልከት የሚተሳሰር ጉዳይ ስላሉ ለምሳሌ ቡና ቡና ከ84 እስከ98 በ15 ዓመት ጊዜ ውስጥ ሦስት ነጥብ አምስት ቢሊዮን ዶላር ነው የሸጠችው ቡና ኢትዮጵያ 15 ዓመት ሦስት ነጥብ አምስት ቢሊየን ዶላር ዘንድሮ በአንድ ዓመት ሁለት ነጥብ አምስት ቢሊየን ዶላር ሽጣለች ምን ማለት ነው ሁለት ዓመት ውስጥ አምስት ቢሊየን ብትሸጥ በአስራ አምስት ዓመት ውስጥ ከሸጠችው በብዙ የበለጠ ማለት ነው። ቡና ነው ያልኩት። ከየት መጣ ይሄ? ግሪን ሌጋሲ ነው ተክለን ነው ደክመን ነው ያመጣ ነው። በዋዛ የመጣ ጉዳይ ያለን በቢሊየን ሲድሊንግስ ተክለን ተንከባክበን ቡናው ሪስፖንድ አድርጎ ነው ዛሬ ለዓለም ገበያ የምናቀርበው ቡና በመጠንም በሚያስገባው ገቢም ያደረገ። ኢማጂን በአንድ ዓመት 25 ቢሊዮን እና በ15 ዓመት 35 ቢሊዮን ዲፍረንስ አለ። ከዚህ ወዲያ ማንሰራራት ኬት ይመጣል?